እንግዲህ ዛሬ አቶ አውግቸው ካንተ ጋር የተገናኘ ነው። ሌላው ዋናና አብዩ ጉዳያችን ምንድነው? በድርጅታችሁ ውስጥ በተደጋጋሚ የሚነሱ አለመግባባቶች አሉ። ምናልባት የኢትዮጵያ ፖለቲከኞች በተደጋጋሚ እንደሚታወቀው ስልጣን አንዴ ተሾሙ በኋላ ስልጣን አንለቅም አይነት እንግዲህ የፖለቲካ ስልጣኑን ሳይዙት ደግሞ የፓርቲውን ስልጣን አንለቅም የሚሉት ባህል በኢትዮጵያ ውስጥ የተለመደ ነው። እንደ ወደ እናንተም ተስተጋብጦ ይሆን? ምንድነው አሁን በእናንተ ውስጥ አግባባችሁ ያለው እርስ በርሳችሁ ብዙ ጊዜ እንትንትራላችሁ እና እስኪ እሱን ትራግ ነገር አለ። ጥሩ ጥያቄ ነው። በመሰረታዊነት በኢትዮጵያ ውስጥ ያለውን የፖለቲካ ካልቸር መቼም በአግባቡ ቢሆን ተዋርሰ ነው የመጣ ነው። ፖለቲካ ካልቸር ስለሆነ ከዚህ አንጻር እንደዚህ አይነት ነገር ይኖራል ብለን እኛ እንደ ድርጅት ባናምንም፣ ግን ደግሞ የስልጣን ጥሞች አሉ። በድርጅታችን ውስጥ የስልጣን ጥሞች እውነት የትግሉን ውጤታማን ልናደርገው ነው ወይስ ደግሞ የትግል መስመር ልናስቀይስ ነው የሚለውንም በውል ማየት ይጠይቃል። እኛ እንደ ድርጅት እኔንም ጨምሮ እኔ ድርጅቱ ሊቀመንበር ነኝ። ከዚህ በፊት እንደምታውቀው ድርጅቱ እጅግ በጣም አደጋ ገጥሞት የነበረ ፖለቲካ ፓርቲ ነው። በምርጫ ቦርድ በኩል ለሶስት ጊዜ የተጻፈለትን የጠቅላላ ጉባኤ አድርጉ የሚል ደብዳቤ እጅግ አደጋ ላይ ወድቆ ጫካ ላይ እንኳን ጠቅላላ ጉባኤ እናድርግ ብለን ቅዴፓ ዋርጋ ምትባል በረሃ ላይ የቅማን ዲሞክራሲ ፓርቲ ጠቅላላ ጉባኤ አደረግን ብለን ምርጫ ቦርዱ ተቀባይነት አልሰጠውም። ምክንያቱም የምርጫ ቦርድ ታዛቢዎች በሌሉበት ህጋዊነቱን ባልጠበቅ አግባብ ስለነበረ ጠቅላላ ጉባኤ የተደረገው ማለት ነው። እና በወቅቱ እኔ ምክትል ሊቀመንበር ሆኜ ስመረጥ የነበረኝ የራሴ ሙያ ስለነበረ ፍላጎቱ አልነበረኝም። ምክንያቱም ቅድም ስል እንደነበርኩት የራሴን ህይወት መምራት መቻል አለብኝ። ልጆች አሉኝ። የራሱ ልጆች ማሳደግ መቻል ያለብኝ ከእንደዚህ አይነቱ የፖለቲካ መስመር ውስጥ መግባት አልፈልግም የሚል ሀሳብ አንስቼ ነበር በወቅቱ። ከዛ በኋላ የዚህን የፖለቲካ መስመር በአስገዳጅነት አስገዳጅነቱ አንደኛ የሞራል አስገዳጅነት አለ፣ ሁለተኛ ጥያቄው ቀጥታ ከማንነትና ከአሳስታድ ጥያቄ ጋር የሚያያዝ ስለሆነ እኔንም የሚመለከት ነው የሚል መቶ ፐርሰንት እምነት ያዝኩና በጉዳዩ ላይ በስፋት ለመስራት ተግባብተን ከፖለቲካ ፓርቲ አመራሮች ጋር በመሆን ወደ ስራ ገብቻለሁ ማለት ነው። እንግዲህ 2016 ሰኔ ላይ በተደረገው ጠቅላላ ጉባኤ ሁሉም ጠቅላላ ጉባኤ በሚባል ደረጃ ከፍተኛ ድምጽ ሰጥቶ የድርጅቱ ሊቀመንበር አድርጎ ሲመርጠኝ ለማገልገል መቶ ፐርሰንት እምነትን ያስኩና የዚህን የፖለቲካ ፓርቲ መሪነት ልወጣ በሚል እያገለገልኩ ይገኛለሁ ማለት ነው። እንግዲህ ከዛን ጊዜ ጀምሮ የኔ ሊቀመንበር ሆኖ መመረጥ ያልተመቻቸው በጣም በርካታ ግለሰቦች አሉ፣ ከሀገር ውስጥም ከሀገር ውጭም። ከሀገር ውጭ ያለው በተለያየ ፕሮፓጋንዳ፣ የፌስቡክ ፕሮፓጋንዳ እና ደግሞ በተለያየ ሎጂስቲክስ ድጋፍ፣ ሀገር ውስጥ ያለው ደግሞ ይህን ሰላማዊ የሆነ ትግል የማይመቻቸው አካላቶች የተለያየ ታርጋ በመስጠት ከድርጅቱ ሊቀመንበርነት እንዳልቀጥል አይነት ግፊቶች ሲሰፉ ቆይተዋል ማለት ነው። መሰረታዊ ምክንያታቸው ምንድን የሚለውን ካየን አንደኛው ቅድም ሳነሳ እንደነበርኩት በድርጅታችን መተዳደሪያ ደንብ አንቀጽ ሀያ ሰባት ንዑስ አንቀጽ አንድ አንድ አራት ላይ የተቀመጠው የቅማንት ዲሞክራሲ ፓርቲ ሊቀመንበሩ ከውጭ አካላት ጋር ቀጥተኛ የሆነ ግንኙነት እያደረገ ለድርጅቱ ስራ አስፈጻሚና ለማዕከላዊ ኮሚቴ እያመጣ እያስገመገመ የድርጅቱን አቅም ሊያጠናክር በሚችል መንገድና ለማህበረሰቡ ተጠቃሚ ሊያደርግ የሚችል እንቅስቃሴዎች ማድረግ መቻል እንዳለበት ተጠቅሷል። ከዚህ አንጻር የምን የማድረጋቸው ማንኛውም አይነት ሰላማዊ ትግል እንቅስቃሴዎችን ከሌላ ታርጋ ጋር በመለጠፍና የድርጅቱ መደበኛ የትግል እንቅስቃሴ ያልሆነውን ተግባራቶችን እያመጡ ታርጋ አርጋ በመስጠት የማሸማቀቅና ተግባራትን በወጣ ማለት መንገድ እንዳልመራ ስደረግ ቆይቻለሁ ማለት ነው። እንግዲህ ሶስት ጉዳዮችን ማየት ጠበቅብናል። ከዚህ አንጻር አንደኛው የሀገር ውጭ ያሉት ኃይሎች መሰረታዊ ፍላጎት ምንድን ነው? ከዚህ በፊትም እዚህ ሚዲያ ላይ ቀርቤ እስኪ አብራ እንድታነሳ የምፈልገው ነገር ለአንሳ እንደምትለው አንተ እንደምትለው ትክክል ነው። ነገር ግን እነሱ ደግሞ የሚያነሱት አንዳንድ ነገሮች አሉ የሚያነሱት አንድ ሁለት ሶስት አራት ብለው ጥፋት አጥፍቷል በተለይ ትላንት አንድ በማህበራዊ ሚዲያ መግለጫ ወጣችሁ፣ ተመልክቻለሁ ባነሳችሁት ነገር ሰዎቹ የፈጠሩት አንድ አንተንም አግደናል ቢልም ታውም በዚህ ሚዲያም ቀርበው የተናገሩበት አጋጣሚ ያለና ያንን ስትቃወሙ አንተን እንደ ጥፋት ያነሱብህን ትኩረት ሰጥታችሁ በመግለጫችሁ አላየሁም ለምሳሌ ይሄ በፋይናንስ ፋይናንስ አጠቃቀም ላይ ስህተት አለ ክፍተት አለ ብለዋል። ና ያን ነገር ግልጽ አድርጋችሁ በመግለጫ ማሳየት አልቻላችሁም። ከምን አንጻር የተባለውስ ነገር እውን አንተን የሚመለከት ነው? ሌላው ድብዳቤም ተጽፏል ማለት የሆነ ድብዳቤም ወጥቷል በማህበራዊ ሚዲያ ተንቀሳቅሷል። እሱ ከፍተኛ ቁጣ እንደፈጠረ ና አንተንም እንዳገዱ ለቀረቡ የማዕከላዊ ኮሚቴ አባላት አንዱ መነሻቸው እሱ እንደሆነ ይናገራሉ። ና እስኪ እሱን ጥር አድርገው ጠቅለል አድርገ አንደኛ ከደብዳቤው ባሻገር አንድ ሁለት ሶስት አራት ብሎ ይጠቀሱት ነገር አለ እሱ ነገር እንዴት ነው? እሱን በደንብ አድርገስት ያሳየን። የፋይናንሱ እሱ ወደ እሱ ልመጣ ነው። በመነሻነት እነዚህ ሰዎች እንደዚህ አይነት ድርጊት ውስጥ የገቡበት መሰረታዊ ምክንያት ማሳየት ስለነበረብኝ ነው። ከመጀመሪያው ጀመረ ወደዚህ አይነት እንቅስቃሴ ውስጥ የገባሁት ምክንያት ከመነሻነት የራሳቸው የሆነ ኢመደበኛ የሆነ ኢንፎርማል የሆነ ግሩፕ አለ። በመደበኛ ግሩፕ ውስጥ በቅማንት ዲሞክራሲ ፓርቲ ማዕከላዊ ኮሚቴ ግሩፕ ውስጥ ሌላ አሳቢ ያላቸው ሁለት ግለሰቦች በበቀደመም የማዕከላዊ ኮሚቴ ሰብስበን እንደዚህ አይነት እገዳ አድርገናል ብለው ይዘው የመጡ ማለት ነው። በመነሻነት አቶ ሳላ ምላክ የህዝብ ግንኙነቱ ለ ለምርጫ ቦርድ በገዳ ከገባ አንድ ወር አልፏ ላይ ለዲሲፕሊን ኮሚቴ ክስ ተመስረው የዲሲፕሊን ኮሚቴውን ነው እየጠበቅ ነው ያለን ውሳኔውን እስከሚያሳወቅን በዛ በላይ ደግሞ የቅማንት ዲሞክራሲ ፓርቲ ሊቀመንበሩን አግደናል ብሎ በዚህ መንገድ መምጣት ምን ያህል ውርደትና አፍረት እንደሆን ለቅማንት ህዝብም ለድርጅታችንም እንዲሁም ለሀገራችን የፖለቲካ ስርአት ምን ያህል ያደፈ ፖለቲካ እንቅስቃሴ እንዲሆን ማሳየት ይቻላል። ቢካዝ ቅድም ስል እንደነበር የታገደ አካል በሊቀመንበሩና በስራ አስፈጻሚ በኩል ታግዶ በምርጫ ቦርድ በኩል ደብዳቤ ገብቶ ምርጫ ቦርድ እየተከታተለ የዲስፕሊን ኮሚቴ እየተከታተለ ባለበት ወቅት ላይ ከዚህ በላይ ተደራቢ ሆኖ ሊቀመንበሩን አግጃለሁ ብሎ በሚዲያ ይዘው መምጣት ምን ያህል ኢሞራል የሆነ ተግባር እንደሆን ለማሳየት ያክል ነው። ዝሮ ዝሮ እዛ ላይ ያስቀምጧቸውን ዝርዝር ነጥቦች ለማሳየት ያክል እነዚህንና ሀይሎች በበላይነት የሚደግፋቸው ከሀገር ውስጥም ከሀገር ውጭም በሎጂስቲክስም አቶ ስራር ልማሆን አቶ አውግቸው ልመጣል ነው ዝርዝር ነጥቦችን ልመጣ ነው ምክንያቱም ማሳያዎችን ማሳየት ፈልጌ ስለነበረ ነው። ዝሮ ዝሮ ከፋይናንስ ጋር የተነሳውን አንድ ነጥብ ላንሳ 2016 ለድርጅቱ በ2017 ዓ ም 2016 በጠቅላላ ጉባኤ አጽድቀን እዛ ላይ ሪፖርት አድርገን ተገማግመን ጨርሰን የመጣ ነው ስለሆነ ቅድሚያ በስራ አስፈጻሚ ከዛ በማዕከላዊ ኮሚቴ ደረጃ ከዛ በኋላ በጠቅላላ ጉባኤ የፋይናንስ ሪፖርት ቀርቦ ጸድቆ ተስማምተን ሀሳብ አስተያየት ተሰጥቶበት የመጣ ነው። የሁለት ሺ አስራ ሰባት ደግሞ ውጫዊ ኦዲተር አላችሁ? አለን አለን። በውጫዊ ኦዲተር ነው ኦዲት ተደርጎ ለምርጫ ቦርድ የሚገባው። ምርጫ ቦርድ ኦዲት ሪፖርት ሳያገኝ ፋይናንስ አይለቅም። ሁለት ሺ አስራ ስድስት ሶስት መቶ ሰላሳ ስምንት ሺ አንድ መቶ ስልሳ አምስት ብር ተለቀቀችልን። ሶስት መቶ ሰላሳ ስምንት ሺ ብር አምስት ቢሮዎች እናስተዳድራለን። ለአምስቱ ቢሮዎች መቶ ሰባ ምናምን ሺ ብር የተከፈለው ሌላው ጥቃቅን ወጪዎች ናቸው። ለቢሮ የጎንደር ቢሮ ስናደራጅ ለቢሮ ግብዓት የተገዛ ስለዚህ 338 ሺ ብር የተበጀተለት ፓርቲ አምስት ቢሮዎችን እያስተዳደረ እንዲሁም ደግሞ የአበልና የቢሮ ግብዓቶችን ገዝቶ እሱም በስርዓቱና የፋይናንስ ዘርፍ ኃላፊ አለው። በዛ መንገድ እየተመራ ያለ ፓርቲ በድርጅት ስም አውቶ እንደዚህ አይነት በጀት ጠፋ ብሎ በእንደዚህ አይነት መድረክ ላይ በሚዲያ ላይ ለዛውም አውቶ ለሌላ አካል ኢንፎርማል በሆነ አግባብ ወይ ፎርማል በሆነ አግባብ መረጃዎች ማሰራጨት ምን ያህል ድርጅታዊ ጥላቻ እንዳለ ምን ያህል የድርጅቱ መስመር ሰላማዊ ትግል መስመር አዋጭ አለመሆኑን ማሳያ እንጂ እውን የድርጅቱ እንቅስቃሴ በአግባቡ እየተሄደ አለመሆኑን ማሳያ ነው ማለት። ስለዚህ በግልጽ ለመናገር የቅማንት ዲሞክራሲ ፓርቲ ቅድም ስል እንደነበሩ ከፋይናንስ አንጻር አሰራሩን በተመለከተ የውጭ ኦዲተር አለ። አሁንም ኦዲት እያደረገ ነው። የ2017 ዓ ም የበጀት ኦዲት ኦዲት እያደረገ ነው። ኦዲት አድርጎ ለምርጫ ቦርድ ያስገባል። ምርጫ ቦርድ በዛ መንገድ ግብረ መልስ ይጽፋል ማለት ነው። ስለዚህ በኦዲተር በራሱን የቻለ ሰነድ ያለው የፋይናንስ ዘርፍ ኃላፊ ያለው አሰራር ስርአትን መሰረት አድርጎ የሚሰራ ነው። ከዛ ውጭ በሁለተኛ ደረጃ የተነሳው ከሰሞኑ በተለያየ የድንችም የተለያየ ፌክ ሲስተም ዲዛይን ተደርጎም እየተሰራጨች ያለች አንድ ደብዳቤ ያለች ሁለት መሰረታዊ የሆኑ አንኳር ነጥቦችን የያዘች በመግለጫችን ውስጥ ለማካተት ሞክረና፣ በመነሻነች ደብዳቤዋ ስትዘዋወር መጀመሪያ ላይ ማን ነው ፖስት ያደረጋት የሚለውን ለማየት ሞክረና። ፖስት ያደረጋት ግለሰብ ቀጥታ ከድርጅቱና ከግለሰቡ ጋር ከፍተኛ መጥላቻ ያለበት ግለሰብ ነው። እሱም በስም ዝላይ ለመጥቀስ አልፈልግም። ሰርች አድርጎ ማየት የሚችል አካል ሰርች አድርጎ ማየት ስለሚችል ማለት ነው። አንደኛው ከየት ነው የተገኘው ደብዳቤው ከማን ከክቡር እርዕሰ መስተዳድሩ ቢሮ አማራ ክልል። እሺ አይሁን። በሁለተኛ ደረጃ ከቅማንት ዲሞክራሲ ፓርቲ ነው ደብዳቤ የወጣው። ከየትኛው ሰነድ እንደዛ ሆኖ የተጠረዘ ሰነድ አለንኛ። በእንደዚህ አይነት መንገድ የተጠረዘ ሰነድ ማህተሙ ያንተ፣ ቲተሩ ማህተሙ የድርጅት ነው፣ ቲተሩ ደግሞ ያንተ እንደሆነ ነው፣ እዛ ላይ የሚታየው ቲተሩ። ለምሳሌ የግል ቲተር እንውሰድ፣ የኔ የግል ቲተር በአማርኛ ነው ሙሉ የተጻፈ፣ እንግሊዝኛ የሚባል ነገር የለውም። እዛች ደብዳቤ ላይ ፖስት የተደረገው ነው በአማርኛና በእንግሊዝኛ ነው አማርኛና ይዘው አላው ቲተሩን አለ እስካሳየን እዚህ ጅጅ ላይ ልህ እስኩማ እንቀሳቀስ ማለት ነው። ዝሮ ዝሮ በአማርኛ ብቻ ነው ፖስት ካደረጉት ደብዳቤ ለማየት ስለምትችሉ ማለት ነው። ወይም ደግሞ ሶፍት ሞባይል ላይ ስላለ ሞባይል ላይ ላሳይ ይችላለሁ። ወይም ደግሞ በተለያዩ እንትሉ ላይም ግብረ መልስ ሰጥ ደብዳቤ ተጻፈ ከተባለው ላይ ግብረ መልስ ሰጥ አስቀምጫለሁ። የኔ ትዊተር ይሄ ነው የሚመስለው አማርኛ ብቻ እንግሊዝኛ የሌለው ሁለት ሺ አስራ ስድስት ላይ የተቀረጸ እነሱ ደግሞ የተጠቀሙበት አማርኛና እንግሊዝኛ ቲተር ያለው ማለት ነው። ስለዚህ ያን ደብዳቤ እኔ አይደለም ነው። ወደ ዋናው ጉዳይ ልምጣ። ከይዘቱ አንጻር ለደብዳቤው ይዘት አንጻር አንደኛው የደብዳቤ ይዘት በስልሳ ዘጠኝ ቀበሌ በላይ ሊያደራጁ ነው ነው። ሁለተኛው የደብዳቤ ይዘት እስረኞች እንዳይፈቱ ለእርሰ መስተዳድሩ አስገብቷል ነው። እስረኞችን በተመለከተ ታላቅ ጓዶቻችን እጅግ በጣም በርካታ መስዋዕትነት በትግል ውስጥ የከፈሉ ጓዶቻችን ናቸው ማህበረሰቡን ለማነሳሳትና ድርጅቱ ላይ ጥላቻ ለመፍጠር ሆን ተብሎ የተጠቀሙበት መሰረታዊ የሆነ አጀንዳ ፈልገው መሰረታዊ የሆነ አጀንዳ ይህን ሀሳብ ብናነሳ ከማህበረሰቡ ድርጅቱ እንነጥላለን፣ ግለሰቡን ከማህበረሰቡ እንነጥላለን የሚል ሴራ ተይዞ ተፈብርኮ የተሰራበት ሴራ ነው ማለት ነው። ስለዚህ እነዚህን ታራሚዎች አይደለም ምን አይነት ሞራል ያለው ሰው ነው እነዚህን ታራሚዎች እንዳይፈቱ ብሎ በደብዳቤ ሊገልጽ የሚችለው የሚለውንም ማየት በቂ ነው ማለት ነው። ስለዚህ ጥሩ፣ እስኪ አቶ አውግቸው እንደው ይቅርታ፣ ልክ ነው። አንተ አሁን እያልከው ያለው ነገር በእነሱ በኩልም የተገለጸ ነው። ነገር ግን ሌሎች በጠቅላይ ሚኒስትሩ ቀርቦ ምንም ንግግር አድርጎ አውቅ የሚል በጣም ምክንያቱም ወሳኝ የሆነ ነገር ስ እነሱን እንደ ሱሳን አልፋለፍ ብለህ ስላነሳህ ማየት ስላለብ ቢኮዝ እነሱ ላይም ስጠይቅ በነበርክበት ወቅት እያንዳንዱንም ለማዳመጥ ሞክሬ ያለሁ በግልጽ መነጋገር መቻል ስላለብን ነው። እንደዚህ አድርጎ አደናግሮ ማህበረሰብ ግራ ማጋባት በፍጹም አይቻልም። አንደኛ ዘመኑን ማየት የግድ ስለሆነ ማህበረሰባችን በእንደዚህ አይነት መደናገር ሀሳብ መሰረት አድርጎ የሚደናገር አይደለም። ተረድቷል። አሁን ወረቀት ይዞ የሚሄድን ያችን ፕሪንት አድርጎ ይዞ የሚሄድን ወረቀት ለምሳሌ ከርከር ላይ አንድ ገበሬ ወስዶ ሲሰጥ የነበር አንድ ወጣት ቅድድ ቅድድ አድርጎ ከፊቱ እንደዚህ አይነት ማጭበረበሪያ ኑረንበታል፣ በቃ ን ብሎ ነው የመለሰው። ማህበረሰቡ አሁን ነቅቷል። በእንደዚህ አይነት ማደናገሪያ ለምን እንደሆን በግልጽ ለመናገር ያክል ከዛ ከደብዳቤ ላይ የተጻፉትንን ሀሳቦች እኔ የማምንባቸው ከሆነ እኔ የጻፉባቸው ከሆነ እዚህ ላይ ነው መቼም የምናገረው። ምክንያቱም አእምሮህ ያመነውን አእምሮህ አምኖት እጅህ የሰራውን በምላስ ለመናገር የሚያቅት ነገር የለም። ተደብቀህ የምትፈጽመው ነገር የለም። ከህዝብ ጋር ነው የምትኖረው። ህዝብህን ነው የምትመራው። ህዝብ ሲደራጅ ወርደህ በመድረክ ላይ ነው የምትናገረው። ከየትኛው መድረክ ነው እንደዚህ አይነት ሀሳብ የተነሳው? የሚለውንን በግልጽ ማየት የግድ ስለሆነ እንደዚህ አይነት የማደናገሪያና የማጭበርበሪያ ደብዳቤዎችን ይዘው በማህበረሰባችን ውስጥ ህዝባችን የሚያደናግሩ ግለሰቦች ከድርጅታችን ጌታችን መቆጠብ መቻል አለባቸው። ድርጅታችን በዚህ መንገድ መቀጠል ስለማይችል ነው በግልጽ የምንነጋገረው። ህዝባችን በእንደዚህ አይነት ሴራ ተጠልፎ አደጋ ለመጣል የሚያደርጉትን እንቅስቃሴ ከሀገር ውስጥም ከሀገር ውጭም ከነዚህ አይነት ድርጅታችን ሊቆጠቡ የግድ ነው የሚል ሀሳብ ለማንሳት ነው። ወደ ሁለተኛው ከጠቅላይ ሚኒስትሩ ጋር ተያይዞ ግልጽ መሆን መቻል አለብን። አንደኛ የጠቅላይ ሚኒስትር መድረክ ሲደረግ የጠቅላይ ሚኒስትር መድረክ ሲደረግ ከስራ አስፈጻሚው እና ማዕከላዊ ኮሚቴ ሁሉም ሳይሳተፍ ቀረ ነው። መጠራት የሚገባቸው ሰዎች ሳይጠሩ ቀሩ ነው። በሐሳባቸው ሲያነሱ የነበሩት በጣም ሰኩሪቲ የሆነ መድረክ ነው። እንዲሁ ዝም ብሎ ይፋ ተደርጎ ለአንድ ሳምንት ወይ ለሁለት ሳምንት ቀጠሮ የሚያዝበት መድረክ አይደለም። ይሁንም ግን መገኘት የሚገባቸው አካላቶች እንዲገኙ በደብዳቤ በአካልም ለግለሰቦች ጥሪ በወቅቱ እናስተላልፋለን። ለምሳሌ አቶ አለበልካሴ ልውሰድ፣ አቶ አለበልካሴ በዚህ መድረክ ላይ መገኘት መቻል ብዬ ጥሪ አስተላልፌ አንድ መድረክ ላይ ለመምጣት ፕሮግራም ከተያያዘ በኋላ መንገድ ዝግ ሆነ ሳይገኝ ቀረ እና በሌሎች ምክንያቶች ሳይገኝ፣ ተገኝተው አላነሱም ነው። አሁን የዚህ ቅማንት ለዚህ ጉዳይ እሺ ወደ ሱ ልመጣል። ነው አይ ምን ሀሳብ ሲነሳ ስለ ነበረ ነው እንድንገኝ ሳንሳተፍ እየቀረን ስለሆነ የሚል እሱ ማእከላዊነትን አይጠብቅም ከሚለው ሀሳብ ከዛ ሀሳብ አንጻር ሲነሳ ስለነበረ ያን ሀሳብ ለመግለጽ ፈልጌ ነው። ዝሮ ዝሮ ከተነስ ከተገኘም በኋላ ሀሳብ የማንሳት ሂደትን በተመለከተ ሌሎች አመራሮች፣ በወቅቱ የተገኙ አመራሮች አሁን ለምሳሌ በመጨረሻው የጠቅላይ ሚኒስትሩ መድረክ ላይ አምስት አመራሮች ከቅማንት ዲሞክራሲ ፓርቲ ተገኝተዋል፣ እኔን ጨምሮ አምስት ማለት ነው። ቄስ ዘካርያስ ስመኘው፣ አቶ ተገኑ ደረጀ፣ እኔ፣ አቶ አቤኔዘር እና ከአዲስ አበባ ደግሞ አቶ ተስፋሁን የሚባሉ ለአምስት ተገኝተናል። ይህን አድበስብሶ ጠቅላይ ሚኒስትሩ መድረክ የሚመለከታቸው አካላቶች ሳይገኙ ቀሩ ብሎ ማድበስበስ ልክ አይደለም፣ ለህዝብ ጥላሸት መቀባት ስለሆነ የድርጅቱን ስም ስለዚህ አንደኛው የመስተካከል ስላለበት በ በሁለተኛ ደረጃ ከተገኘን በኋላ ሀሳብ የማንሳት ሂደትን በተመለከተ ከዛ በፊት የነበሩ መድረኮች ከዛ በፊት የነበሩ መድረኮች በክቡር የብልጽግና ምክትል ፕሬዚዳንት ክቡር አቶ አደንፋራ በተገኙበት የተለያዩ መድረኮች ሀሳቦችን አነሳለን። ቅድሚያ የተጨመቀ ሀሳብ ሀሳቦችን አነሳለን። ያላነሳውበት መድረክ ካለ ቪዲዮዎችን መልቀቅ ስለምንችል ማለት ነው። በተለያዩ መድረኮች ሲነሱ ቆይተዋል። ቢሾፍ እንትን ሱሉልታ ላይ ይደረጉ የነበረ አፍሪካ ላይ የቀት አካዳሚ ላይ ይደረጉ የነበሩ መድረኮችን በሙሉ የቅማንትን ሕዝብ መሰረት ያደረጉ ጥያቄዎች በየወቅቱ በየሰዓቱ ሲነሱ የነበሩ ናቸው። ጠቅላይ ሚኒስትሩ ላይ ስንመጣ ጥቅል የሆነ ሀሳብ በጋራ ምክር ቤት ስም ሪፖርት ይቀርብና ሪፖርቱ ከቀረበ በኋላ ተጨማሪ እድል ነው የሚሰጠው። እዛ ላይ ሁሉም የፖለቲካ ፓርቲ እድል የሚያገኝበት ምንም አይነት ምቹ ሁኔታ የለም። መግባባት መቻል ያለብን ይህ ነው። ለማግኘት እድል እጅን አላወጣህም፣ ሐሳብ የቅማንትን ህዝብ በድልና ግፍ መሰረት አድርጎ እጅ አላወጣህም፣ እድል እንዲሰጥህ አልጠየቅክ የሚለው የተለያዩ ቪዲዮዎች መከታተል ነው። ከዛ ውጭ ግን አለመስራት ወይም ደግሞ ለጠቅላይ ሚኒስትሩ ሀሳብ አንስቶ በመስጠት ሙሉ በሙሉ ችግሮቻችን እንዲፈቱ የማድረግን ሂደት የቃው ግቻው አይፈልገውም ብሎ ሀሳብ ለሌሎች አካላቶች ማሸከም ግን ልክ አይደለም። የቅማንት ህዝብ ጥያቄ ሁሉም ጥያቄዎች እንዲፈቱ በተለያዩ ደብዳቤዎችም በተለያዩ አይነት ሂደቶችም ለጠቅላይ ሚኒስትር መስሪያ ቤትም ለብልጽግና መስሪያ ቤትም ለተለያዩ አካላቶችም ሲገባ የቆየ ነው። እሱን ቅጁን ፖስት እናደርጋለን። በቅርብ ጊዜ ህዝብ መደናገር መቻ ጠቅላይ ሚኒስትሩ አፈነን እንዳትሉ፣ የቀረ ነገር ካለ በተደጋጋሚ እያሉ ግን፣ አቶ አውግቸው ለማንሳት ፍቃደኛ አልነበሩም ሚል እንደዛ አይነት ሀሳብ ሲያነሱ ሰምቻለሁ። እንግዲህ እኔ እጀን ሳነሳ ነበርኩኝ፣ እጅን ሳወጣ ነበርኩ፣ እድሉን ማግኘት አልቻልኩም። አፈነ እንዳትሉ ብለዋል። ልክ ነው ጠቅላይ ሚኒስትሩ ብለዋል፣ ግን በወቅቱ በጣም በርካታ ሰዓት እጀን ሳወጣ ስለነበረ እድሉን ላገኝ ስላልቻልኩኝ እድሉን መጨረሻ ላይም እጀን አውርጃለሁ እድሉን ማግኘት ስላልቻልኩ እንጂ እንደዛ አይነት መድረክ ላይ እንደዛ አይነት ሀሳቦች ታንስተ መናገር ክብሩ ለማን ነው መሰለ ለተናጋሪው ነው ጦሩ በማህበረሰብ ላይ ወይም በሀገር ላይ እንደዚህ አይነት ድምጽ ማሰማት የራስህን ክብር ከፍ የሚያደርግ የቅማንትን ሕዝብ ጥያቄም በአግባቡ እንዲፈታ ድምጽ የምትሆንበት መድረክ ስለሆነ ካለማድረግ ድምጽ ላለመሆን ካለ ፍላጎት ሳይሆን ከነበረ የድል መጥበብ ምክንያት ብቻ እንደሆነ መረዳት ይጠበቃል ማለት ነው። እስኪ እንደ አጠቃላይ ምን ማድረግ አሰባችሁ? አሁን እንግዲህ እነሱም የራሳቸውን አገድን ማለት እንዳገዱ እኔ በርግጥ ጠይቄያለሁ። የማገዱስ ምንድነው እርስ በርስ የመበቃቀል አይነት ስሜት ለምን ትፈጥራላችሁ ከሚል አንጻር፣ አሁን እስኪ ጥር አድርገህ ምንድነው ማድረግ ያሰባችሁት? እንዴት ነው ይህን ችግር መፍታት? ምክንያቱም በተደጋጋሚ ፖለቲካ በሽማግሌ ይመራ የሚልም አነጋገርም በተደጋጋሚ አይቻለሁና፣ እስኪ እሱን ምናልባት ያ አይነት ግትርነት አቋም ለድርጅቱም ለህዝቡም አይጠቅምምና እናንተ የተፈጠረውን ነገር በሰላም ለመፍታት ምን ያዛችሁ ትቀዳላችሁ? እሱን ትራገረገረ። እንግዲህ እኛ አንደኛ፣ ቀድም ስትል እንደነበርከው በስርዓትና በደንብ ነው የምንመራው፣ በመመሪያ የምንመራው፣ የራሳችን መተዳደሪያ ደንብ አለን፣ በደንባችን አግባብ እንመራለን። ከዚህ አንጻር የጠቅላላ ጉባኤ የምንበለው፣ ማዕከላዊ ኮሚቴ ጉባኤ የምንበለው፣ የስራ አስፈጻሚ ጉባኤ በተደጋጋሚ ጥሪ አስተላልፈን ለምሳሌ የአሁኑን የቅርቡን የሐምሌውንና የነሐሴውን ብንመለከት ወደ ሶስት ጊዜ የጠቅላላ ጉባኤ ማዕከላዊ ኮሚቴ የጠቅላላ ጉባኤ ጥሪ አድርገን ሶስቱንም ጊዜ ያከሸፉ ምን የሁለቱ አመራሮች ናቸው ማሳየት እንችላለን። በመተዳደሪያ ደንባችን አንቀጽ 18 ንዑስ አንቀጽ አንድ አምስት ላይ ደግሞ የተቀመጠው የአንድን ጉባኤ ውይይት ጉባኤ ያደናቀፈ አካል በድርጅቱ መመሪያ ደንብ መሰረት ተጠያቂ ይሆናል ይላል። እየተናገርን መድረክ ረግጦ ሁለት ጊዜ ሶስት ጊዜ መድረክ ተረግጦ ተወጥቷል። አንደኛው የስራ አስፈጻሚ መድረክ እየተወያየ እንዲህ በጠረጴዛ ዙሪያ ቁጭ ላይ እየተወያየ አለመግባባት ሀሳቦች ሲመጡ በልዩነት ፈርመህ ትወጣለህ እንጂ እስከዛ የሚያደርስ ነገር የለም። ለአንድ ቅማንት ሕዝብ ነው እየታገልኩ ያለው እስካልክ ድረስ ዓላማ እስካልተዛባ ድረስ ቁጭ ብሎ በሀሳብ የበላይነት በሀሳብ አሸናፊነት ቁጭሎ ተወያይቶ ሀሳብን የጋራ አድርጎ አደማድሞ ከማለፍ ያለፈ መድረክ ረግጦ የመውጣት አይነት አባዜዎች ተፈጠሩ። ሁለት ጊዜ ማዕከላዊ ኮሚቴ ሁለት ጊዜ ተለዋጭ ፕሮግራም ይዘን በመጨረሻ በሶስተኛው ጊዜ ጥሪ ተደርጎ ሙሉ አስራ ሰባት ማዕከላዊ ኮሚቴ ተገኝቶልን ውይይት በምናደርግበት ሰዓት መድረክ ረግጦ ወጥ ሆነ። ጥሮት ወደ ጭልጋ ወደ ወደ ማህበረሰብ ገቡ ማለት። ስለዚህ ይሄ ምንድነው የሚያመላክተው እየተደረገ ያለውን የዲሞክራሲያዊ የሆነ የሰላማዊ ትግል በተዛባ መንገድ በመረዳት ይህንን መስመር የማሳት ፍላጎት ነው። ይህን ፍላጎት ደግሞ እንደ ድርጅት የማንፈልገው ስለሆነ ቀጣይ ምንድን ነው ያሰብነው፣ አንደኛ የዲሲፕሊን ኮሚቴው ጉዳዩን ይዞ እየመረመረ ነው። እኛ ግን አንበሳ ከቀጭኔዋ ስር የሚንበረከከው ተሸንፎ ለማሸነፍ ነው። እኛ በተሸናፊነት የድርጅታችንን አቋም በማስቀጠል ለማህበረሰባችን አቅም ያለው ፖለቲካ ፓርቲ እንዲሆን መቶ ፐርሰንት ፍላጎቶች አሉ። ምን መሆን ሲችል ከውጫዊ ኃይል ጣልቃ ገብነት ነፃ ሆኖ ለድርጅቱ ሰላማዊ ትግሉን ለማስፈጸም ዝግጁ መሆን ሲቻል ዝግጁ መሆን ሲቻል። ስለዚህ እንደ ሰሞኑ ከዲያስፖራ በሚበጀት በጀት አዲስ አበባ ሌግዥሪ የሆነ ሆቴል ላይ አልጋ ተይዞ በእንደዚህ አይነት ሚዲያ እየቀረቡ ስም የድርጅትን ስም የግለሰብ ስም በማጠልሸት የቅማንትናን ህዝብ ጥያቄ በአግባቡ መመለስ አይቻልም። ጥሩ አሁን እናንተ እንደው ጥር አርገ ይሄን ይህን ልናደርግ አስበናል፣ የሽማግሌዎችን ሀሳብ መቀበል እንደው ፍላጎት ያላችሁ አይደለም። የሽማግሌዎችን ምክረ ሀሳብ እኮ የአንድ ወጣት ምክረ ሀሳብ ዘላቂና አዋጭ የመፍትሄ ቀዳዳ ሆኖ እስከተገኘ ድረስ ለመጠቀም ማንም አካል ዝግጁ ነኝ፣ በግለ ዝግጁ ነኝ፣ ድርጅቱም ዝግጁ ነኝ፣ በግለሰብ ደረጃም ዝግጁ ነኝ። ለምን እንደ ድርጅታችን በሀሳብ የተገነባ በሀሳብ የበላይነት የሚያምን ድርጅት ሆኖ እንዲገነባ እንፈልጋለንና እኛ አማካሪ ሀገር ሽማግሌዎችን አዲስ አበባ ላይ በበቀደም ጥሪ አድርጌ ነበር። የቅማንት ልማት ማህበር ቢሮ ላይ አቶ እንደሻው ብቻ ነው የተገኘው። ሌሎች የሀገር ሽማግሌዎች አልተገኙ። እውነት ፍላጎት ኑሮ የቅማንትን ሕዝብ እንታደገው የቅማንት ዲሞክራሲ ፓርቲ አቅም ይኖረው የሚሉ ሀይሎች ቢሆኑ ኑሮ ጥሪ ሲደረግላቸው መጥቶ ቁጭ ብሎ መምከር ይቻል ነበር። እና እንደዚህ አይነት ፍላጎቶች እስከመጡ ድረስ የቅማንትን ህዝቡ መውጫ ቀዳዳ ሊሆን የሚችል አማራጭ ሀሳብ እስከ መጣ ድረስ ለቅማንት ዲሞክራሲ ፓርቲ ግንባታ ሊሆን የሚችል አማራጭ ሀሳብ እስከመጣ ድረስ የሀገር ሽማግሌ የምንበለው፣ ምሁራን የምንበለው፣ ሌላ አካል የምንበለው የቅማንትን ዲሞክራሲ ፓርቲ ገንብቶ ለቅማንት ህዝብ ጥቅም የሚውል ሀሳብ እስከመጣ ድረስ ና ሰላማዊ ትግሉን የሚደግፍ ሀሳብ እስከመጣ ድረስ እኛ እንደ ድርጅት መቶ ፐርሰንት ዝግጁዎች ነን። እኛም በግለሰብ ደረጃ እንደዚህ አይነት የተዛባ እይታም እንዳለ ለማሳየት ያክል ነው። በጣም ጥሩ። እንዲያው አንድ የመጨረሻ ጥያቄ ምንድን ነው እንግዲህ የቅማንት ህዝብ የተለያዩ ቡድኖች ግለሰቦች ሊታገሉት መብት አላቸው። ግን በይበልጥ መታገል መብቱ እያንዳንዱ የተሰጠውን ያህል ነገር ግን የቅማንትን ህዝብ የተለየ ደሴት አድርጎ የመፍጠር ነገር እና ያለን እንግዲህ ቅቡልነት አለን በሚሉ ግለሰቦች ማለት ከኦሮሞ ጋር ከትግራይ ጋር ከአማራ ጋር ከአገው ጋር ከማንም ጋር ምንም ግንኙነት የሌለው አድርገው ብቸኛ ደሴት እየፈጠሩ ያሉ ግለሰቦች ምናልባት ችግሩንም ከማባባስ አንጻር ምናልባት የሚሰሩ ጥሩ ነገር ቢኖርም ግን ችግሩ በጣም እያባባስ ላይ ያለበታልና እንደውስ እስቲ እንደውስ ስለሱ ምትለው ነገር ካለ ጥር አድርገህ አንድ ሁለት ደቂቃ ንገረና አንጫርስ አመሰግናለሁ እጅግ በጣም መሰረታዊ የሆነ ትልቅ አጀንዳ ሰፊ የሆነ የውይይት ሀሳብ ሊሰጥበት የሚገባ ጉዳይ ስለሆነ እንዲህ በ ጠባቡ መነጋገር ያስቸግራል ቢኮዝ የቅማንትን ህዝብ ከሁሉም ወገኖቹ ነጥሎ ብቻውን ሜዳ ላይ ለማስቀመጥ የሚፈልጉ ውስን ግለሰቦች አሉ። ጽንፈኝነት አስተሳሰብ የሆነ ካባ ለብሰህ የራስ ግን መደበኛ የሆነ ፕሮግራም ማስፈጸሚያ ነው። የጽንፈኝነት እይታ የቅማንት ህዝብ የጠየቀው ህገ መንግስታዊ የሆነ ጥያቄ ህገ መንግስታዊ በሆነ አግባብ እንዲመለስለት ብቻ ነው የሚፈልገው። ያም ደግሞ ከመዋቅራዊ ስያሜው ጀምሮ፣ ለምሳሌ የቅማንት የማንነትና የራስ አስተዳደር ዞን ነው የጠየቀው በተጨባጭ እኛም እያስፈጸም ነው ያለ። ነው የቅማንት ዞን ጥያቄ ነው በአግባቡ እንዲመለስለት ምንፈልገው የክልልነት ጥያቄን አሳድገው እንዲመለስለት የሚፈልጉ ከውጭ ያሉ ኃይሎች አሉ። ታጥቆ የሚንቀሳቀሱ ኃይሎች አሉ። እኛ ግን እንደ ሰላማዊ ታጋይ በዞን ደረጃ እንዲደራጅ ነው የምንፈልገው። ይህንን ህዝብ ሌላ አይነት አጀንዳ እያመጣህ እያባዘንክ፣ ክልሉም ወይም ደግሞ የፌዴራል መንግስቱ በአግባቡ ጥያቄውን እንዳይመልስ የተለያየ ሴራ እያሴርክ ማህበረሰባችን ጠልፎ ለመጣልና ብቻውን ነጥሎ ለማስቀመጥና ና በሁሉም አካላቶች ተጠቂ ለማድረግ የማይባዘን እንትን የለም። ስለዚህ ይህንን ሴራ ማውገዝ ይጠበቅብናል በጋራ ይሄ የማንም ተግባር የኛ ብቻ የድርጅታችን ተግባር ብቻ አለም ቅማንት ሆኖ የተወለደ አካል ሁሉ ዛሬ ላይ የቅማንት ህዝብ ወስነው ባደሩ ቀበሌዎች ራሱን እንዲያስተዳድር ብቻ ነው መሰረታዊ ፍላጎቱ ከዛ ውጪ ግን ከኦሮሞ ጋር ከኦሮሞ ብሔረሰብ ጋር ለማጋጨት ከትግራይ ማህበረሰብ ጋር ለማጋጨት ከአማራ ወንድም ማህበረሰቡ ጋር ለማጋጨት እንዲሁም ከሌሎች ብሔር ብሔረሰቦች ጋር ለማጋጨት የተለያዩ ቀዳዳዎችን እየኮረኮሩ የተለያዩ ቁስሎችን እየነኩ ለማገርሸት የሚደረገው ማንኛውም አይነት የሰራ ፖለቲካ ለቅማንት ህዝብ የሚጠቅም አይደለም። ይህን ማመላከቻውን በስም ደረጃ ጠቅሼ መናገር እችላለሁ። በጃኖ ቅማንት ሚዲያ ስም ተደራጅተው ኡጋንዳ ላይ ተደራጅተው የቅማንትንን ህዝብ የሚያጠለሹ ባህሉን፣ ታሪኩንና ወጉን በአግባቡ የሄዱ ነው ብለን በምንደግፋቸው ልክ የቅማንትን ህዝብ ፖለቲካ ደግሞ በተዛባ መንገድ የቅማንትን ህዝብ ከሌሎች ብሔር ብሔረሰቦች ለመለጠል የሚደረገው ሁለንተና የሆነ እንቅስቃሴ ከአሁን ሰዓት ጀምሮ በድርጅት የተወገዘ ነው። እኛ ቆይተናል የጃኖ ቅማንት ሚዲያ ህዝባችን አደጋ ላይ ሊጥለው ነው ብለን ከተናገርን ቆይተናል። ከሰራዊት ጋር ለማጋጨት የሚዘገብ የተለያዩ የሴራ ዘገባዎች አሉ። ከአማራ ክልል መንግስት ጋር ለመነጠል የሚዘገቡ የተለያዩ የሴራ ዘገባዎች አሉ። ከሌሎች ብሔር ብሔረሰቦች ጋር ለመነጠል የሚደረግ እዚህ ቦታ ነው። ይሄ ቅማንተኛ ስም ነው። ይሄ ቅማንት ቦታ ነው። ይሄ እሱ አሁን ለጊዜው አስፈላጊ ነው። ይሄ እያነሳው ያለሁት ም ኮሱ ነው። መጀመሪያ መቀመጫውን ያላረጋገጠ ማህበረሰብ መጀመሪያ ተደራድሎ ራሱን በራሱ መምራት ያልቻለ ማህበረሰብ ነገር ግን ደግሞ የተለያየ ዜማ እየተዜመለት በዜማው እንዲያለቅስ የሚፈለግ ማህበረሰብ አድርጎ ለማሳደግ የሚደረገውን ሴራ ሙሉ በሙሉ በድርጅታችን ስም ተቀባይነት የሌለው ስለሆነ ይህን እናወግዛለን። አንድ ድርጅት በጣም ጥሩ እንግዲህ ዛሬ ከእንግዳችን ከአቶ አውግቸው ማለደጋ የነበረን ፕሮግራም ይህን ይመስል ነበር። በቀጣይ ዛሬ በዚህ እንዲሁም እናበቃበት ጉዳይ አይደለም። ይሄ የራስ አስተዳደሩ ጉዳይ እንዲያው ነውር ነው ብሎ እስከ መቼ ነው ስሜት ተወው ምናልባት መፈጸም አለበት የራስ አስተዳደሩ መቋቋም አለበት። ቀጣዩን ምዕራፍ አብረን መታገል አለብን የሚል አቋም ያላቸው ስ አካላት በግልጽ አንድ ሁለት ሶስት ብለው ሊያሳዩ የሚችሉት ነገር ካለ እሱን በሚዲያ ቀርበው ቢያሳዩን ደስ ይለናል። የለም ነውር ነው የቅማንት ራስን በራስ ማስተዳደር ንግግር በፍጹም መነገር የለበት የሚሉ አካላትም አንድ ሁለት ሶስት ብለው ማሳየት የሚችሉትን ነገር እንዲያሳዩ፣ እንዲሁም በመድረክ ቀርበው መወያየት ብንችል ጥሩ ነው። ሌላው ዛሬ እንግዲህ ካቶ አውግቸው ጋር በነበረን ውይይት በኢትዮጵያ ውስጥ በርካታ ፓርቲዎች መክነው የቀሩት እርስ በርስ ባለመግባባት እንጂ ውጫዊ ተጽዕኖ ብቻ አይደለም ያፈረሳቸው። ለምሳሌ ኢህአፓንም የተለያዩ የን የብዙ ድርጅቶችን ትግል ስንመለከት ከላይ የተቀመጡ አካላት እርስ በርሳቸው በሚፈጥሩት አለመግባባት የስንት ንጹህ አንደንፈሶ ግን ትግሉ ፍሬ አልባ የሚቀርበት አጋጣሚ አለ። እንግዲህ በቅማንት ዲሞክራሲያዊ ፓርቲ ውስጥም እንዲህ አይነት ነገር እንዳይከሰት ጥንቃቄ ያደርጉ ዘንድ ምክራችን ምክርን በግለሰብ ደረጃ ምክር ለግሳለሁ እንደ ቅማንት ተወላጅም ለድርጅቱም ለቅማንት ሕዝብም እርስ በርሳቸው ዝቅ ብለው ተነጋግረው ችግሩን እንዲፈቱ ማሳሰብ ፈልጋለሁ። የሽማግሌዎችን ሀሳብ አቀብለው እንዲያውም እርስ በርስ የመነጋገሩ እድል ቅድሚያ ቢሰጠው የሚለውን ቅድሚያ ሰጥተን በቀጣይ ሌሎችን ነገር አንስተን የመነጋገር ይሆናል። ለዛሬ የነበረን ይህን ይመስል ነበር። አቶ አውግቸው ክብር ይስጥልን። ፕሮግራማችን ይህን ይመስል ነበር። እናመሰግናለን።